የመስቀል በዓል ዋዜማ የሚከበረውን የደመራ ክብረ በዓልን በተመለከተ ከቤተ ክርስቲያን አባቶች እየተሰሙ ያሉ መረጃዎች እጅግ አሳዛኝ ስለመሆናቸው እየተነገረ ነው። በአንድ በኩል የፖለቲካ ምርኮኛ የሆኑ ካድሬ ቄሶች የሚሰጡት መግለጫ እጅግ የሚያሳዝንና ለዲያብሎስ ምርኮ የተዘጋጁ መሆናቸውን የሚያሳይ እንደሆነ አንዳንድ አስተያየት ሰጪዎች ይናገራሉ። ይባስ ብሎ ደግሞ በደመራ በዓል ላይ የእመቤታችንን ስዕል ይዛችሁ መስቀል አደባባይ እንዳትሄዱ የሚለው የቤ ክህነቱ ብልግና ረምን ጉዶች ናቸው የተሰበሰቡብን የሚል አስተያየት እንዲሰጥ አድርጓል። ካድሬ ቄሶቹ በዚህ አያበቁም። ስዕል ተቀደደ ብለው እየጩኸ ያሉት የከተማ ነፍጠኞች፣ ጽንፈኞችና ወንበዴዎች ናቸው፣ ስለዚህ መንግስት ሊያስራቸው ይገባል በሚል ተናግረዋል የሚሉ የውስጥ መረጃዎችም እየወጡ ነው። ለማንኛውም የአዲስ ኢንሳይደር ተከታታዮች እንዴት አላችሁ? እንኳን ለደምራና ለመስቀል በዓል አደረሳችሁ አደረሰን። በዚህ መሰናዷችን ከደመራ በዓል ጋር ተያይዞ የቤተ ክርስቲያን አባቶች ወይም የቤተ ክህነቱ ሰዎች ሰጡት ስለተባለው መግለጫ በውስጥ ጉባኤዎች ወይም ስብሰባዎች አወሩት ስለተባለው እጅግ አሳዛኝ የሆኑ ንግግሮችን በተመለከተ መረጃዎችን የምናጋራችሁ ይሆናል። ቤተ ክርስቲያን የፖለቲካ ምርኮኛ በሆኑ ካድሬ ቄሶች እጅ ጠቅልላ ወድቃለች ይላሉ አስተያየት ሰጪዎች። ለዚህ ማሳያም የደመራ በዓል መግለጫ ምን እንደሚመስል ይጠቅሳሉ። አረንጓዴ ቢጫና ቀይ ያለውን ባንዲራም ሆነ ምልክት ለመስቀል እንዳትይዙ የሚለውን የፖሊስን የተለመደ መግለጫ የቤተ ክህነቱ የመንግሥት ተሿሚዎች ቀድሞ መስጠታቸው የቤተ ክርስቲያኗ አማኞች የወደዱትን እንዳይለብሱ ለዘመናት ያጌጡበትንና ቤተ ክርስቲያኗ የምትታወቅበትን ቀለማት እንዳትጠቀሙ የሚል ፖለቲካ ይዘት ያለው መግለጫ መስጠታቸው እጅግ አሳዛኝ፣ አሳፋሪም ስለመሆኑ ነው እየተነገረ ያለው በሶስቱ ቀለማት የተሰራ ጥለት ያለው ነጠላና ቀሚስ መልበስ አይቻልም የምትል ቤተ ክርስቲያን በና አባ ሕፃን በኩል ተከስታለችና ነገሩ ያሳዝናል እየተባለ ነው። አባ ሕፃን ግን በዚህ አያቆሙም። የማርያምን ስዕል መያዝን ለደመራ በዓል ከልክለዋል። የመቤታችንን ስዕል ይዛችሁ መስቀል አደባባይ ለደመራ እንዳትሄዱ የሚሉና ሌሎችንም ሀሳቦች የቤተ ክህነቱ የብልጽግና ተወካይ የሚባሉት እና አባ ሕፃን ሰጥተዋል። ይህም ምንጉዶች ናቸው እንዲባል አድርጓል። አንዳንዶች እነዚህ አባቶች ፍጹም ለምእመኑ የማይመጥኑ ይልቁንም የሚያሳስቱ መሆናቸውን እየገለጹ ይገኛሉ። ከሰሞኑ የቅዱሳት ስዕላትን መቅደድ ፋሽን የሆነ ይመስላል፣ በተለይም በአንዳንድ የሃይማኖት ተከታዮች ዘንድ። ይህ ኦርቶዶክሳውያንን ለማበሳጨት ምናልባትም ከጀርባ ሌላ ድጋፍ ያለው ስለመሆኑም እንዲሁ በገደም ዳሚው ሲነገር ቆይቷል። በእርግጥ የሞኝ ሕዝብ ሥራ ነው ቅዱሳን ስዕላትን መቅደድ እንደ ጽድቅ የሚያይ የሞኝ ስብስብ ይበልጥ የሚያስከፋው ግን ይህ አይደለም። እረኛ ተብሎ የተቀመጡት አቡን ተብለው የተሾሙት አባቶች ስለዚህ ጉዳይ እየተናገሩት ያለው ተብሎ የወጣው መረጃ በእጅጉ የሚያሳፍር ስለመሆኑ ነው እየተነገረ ያለው። ስዕል ተቀደደ ብለው እየጮሁ ያሉት የከተማ ነፍጠኞች፣ ጽንፈኞችና ወንበዴዎች ናቸው በሚል አቡነ ዲዮስቆሮስ ተናግረዋል ተብሏል። በውስጥ ስብሰባ ላይ አቡነ ዲዮስቆሮስ መንግስት እነዚህን አካላት ይሰራቸው የሚል ንግግርንም ተናግረዋል እየተባለ ይገኛል። በእርግጥ ይህንን ሀሳብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቴሌቪዥን ጣቢያ ለማስተባበል ሞክሯል። ነገሩ ፍጹም ሐሰት ነውም የሚል መግለጫን አውጥቷል። ግን በርካቶች የማስተባቢያውን ዜና ከማመን ይልቅ አሁን ባለው ሁኔታ የቤተ ክርስቲያን አባቶች እየሄዱበት ያለውን ከካድሬም በላይ ካድሬ የመሆን አጋነንታዊ ተልእኮን ጭምር ለማስፈጸም የመሽቀዳደም ተግባራቸውን በማንሳት በእርግጥማ አቡነ ዲዮስቆሮስ ብለውት ሊሆን ይችላል እያሉ ነው። እናም እንዲህ ያሉ አባቶች ስዕልን ከሚቀዱት በላይ እጅግ አሳዛኝ፣ አሳፋሪ ይበልጥም ለቤተ ክርስቲያን ስጋት ስለመሆናቸው ነው እየተገለጸ ያለው። የሚያመልኩት አምላካቸው መሥዋዕታቸውን ይቀበል ዘንድ አብያተ ክርስቲያናትን አቃጥለው ካህናትን ያረዱ ነገር ግን በዚያ መርካት ያልቻሉ የጥምቀት ባህር ስፍራን እየነጠቁ ቤተ ክርስቲያንን ወራሪ ብለው ያሳደዱ፣ በዚህም ግን ደስታቸው ሙሉ ያልሆነ ለጥላቻቸው ዕቅድ አውጥተው ለበቀላቸው በጀት በጅተው ኦርቶዶክሳዊነትን ከአንድ ማንነት ጋር ሰፍተውና ሰብከው የሚወግዙ የሚንቁ ሆኖም ግን በዚህ ተግባርም የልባቸው ያልደረሰ እኒያ ቅዱሳን ስዕላትን መቅደድ እንደ ጽድቅ የሚያዩ ሞኞች የሞኝ ስብስቦች ቤተ ክርስቲያንን ሊከላከሉ ከሚገቡ አቡኖች ድጋፍ እያገኙ ይመስላል ይላሉ አስተያየት ሰጪዎች። እነዚህ አካላት በቤተ ክርስቲያን ላይ በርካታ መከራን ሲያደርሱ ከርመዋል። ካህናትን ማረዳቸው፣ ቤተ ክርስቲያንን ማቃጠላቸው፣ ቤተ ክርስቲያንን ወራሪ ማለታቸውና ክርስቲያኖችን ማሳደዳቸው ሌሎችም የፈጽሟቸው አጸያፊ ተግባራት የልባቸውን ያላደረስላቸው እነኚህ ሞኞች አሁን አሁን ያመጡት አዲስ ፋሽን ሆኖም ምናልባት ውስጣችን ይርካ በሚል ስሌት ይመስላል። ስዕል አድኖ የመቅደድ ዘመቻን እንደ ትልቅ የወንጌል ስርጭት ተያይዘውታል። ምናልባት ለነሱ ይህ ትልቅ የወንጌል ስርጭት ነው። ለነሱ ጽድቅ ማለት ቅዱሳን ስዕላትን መቅደድ ነው። ይበልጥ የሚያሳዝነው እረኛ የተባሉት የተኩላዎቹ ጉዳይ ነው። በእርግጥ እነሱ ብቻ አይደሉም ነገሩ ያልገባቸው ምዕመናትም የዚሁ ተሳታፊ እየሆኑ ነው። አንዲት ጋጦጥ የቅድስት ድንግል ማርያምን ስዕል በመቅደድ ለእሷ ጽድቅ መሆኑ ነው አጸያፊ ተግባር ፈጸመች። ይህኔ ይህ ተግባር ልክ እንዳልሆነ የተሰማው አንድ ወጣት በባለቤቷ ፈቃድ ወደ ቤት ገብቶ እናቷን ቪዲዮ ቀረጻቸው። ነገሩም ልክ እንዳልሆነ በፍቃዳቸው ቪዲዮ እየቀረጸ ለማስረዳት ሞከረ። ነገር ግን በባለቤቷ ፍቃድ ወደ ቤት ገብቶ ቪዲዮ መቅረጹ እንደ ትልቅ ወንጀል ተቆጠረ። አንዳንድ ምዕመናትም ነገሩ በግልጽ የገባቸው አይመስሉም። ከዋናው ጉዳይ ይልቅ እዚህ ላይ አተኮሩ። ትችቶችን አበዙ። ወትሮም ጥያቄ የሚነሳባቸው የህግ አካላት ደግሞ ግለሰቡን ወዲያውኑ አሰሩት። ቅድስት ቤተ ክርስቲያንን ሲሰድብ፣ ሲያንቋሽሽ ለከረመው ትዝታው ሳሙኤል ግን አዳራሽን ፈቅዶ እንዲንጎማለል ነበር የተፈቀደለት። በፍጹም ተጠያቂ ይሆን ዘንድ የህግ አንቀጽ አልተገኘለትም። ለዚህ ነው አስተያየት ሰጪዎች አባቶች በገዳማት በሚታረዱበት በዚህ ዘመን እስር ሽልማት እንጂ መከራ አይደለም ያሉት። ለአንደኛው ንብ፣ ለሌላኛው ዝም ቢሆነ የህግ ተጠያቂነት በሚልም ድምፃቸውን ሲያሰሙ የተስተዋለው ጉዳዩ በዚያ አያበቃም። ለህሊናችን ሲሉ የነበሩት ኦርቶዶክሳውያን ሆነው ከስዕሉ መቀደድ ይልቅ በልጁ ተግባር ላይ አተኩረው ሲተቹ የነበሩ ባለህሊናዎች በማግስቱ የሰሙት ሌላ አሳዛኝ ተግባር አለ። ጋጦ ወጧንና ስዕል አድኖ የቀደደችውን ወንጀለኛዋን ሴት ፍለጋ ወደ መኖሪያ ቤታቸው በማቅናት በወላጅና ሴቷ ፍቃድና ትብብር አንዳች የዛቻ፣ የስድብና የንቀት ንግግር ሳይናገር ቪዲዮ የለቀቀው ወጣት በኢያሪኮ ግንብ ዙሪያ የተጮኸን ያህል ጩኸት ተጮኸበት። ወደ ቤቷ ያስገቡት እናትም አልከሰስኩትም እያሉ ከሳሽማን እንደሆነ ሳይታወቅ በብርሃን ፍጥነት እንዲታሰር ተደረገ። ለሕግ የበላይነት የሚራራ አንጀት የያዙ ባለህሊናዎች ታዲያ የሚነሳባቸው ጥያቄ አለ። የአንድን ሀገር ክንድ በሚወክልበት እጅግ በጣም ጥብቅ በሆነ የሥራ ዲሲፕሊንና ፕሮቶኮል በሚመራው የሀገር መከላከያ ሰራዊት የሚወከልበትን የደንብ ልብስ በመልበስና በመጠቀም ሌላኛው ጋጡጥ በቪዲ ብቃለ በቃለ ራሱን የሰራዊቱ አንድ አካል እንደሆነ እንዲመስል በማድረግ ዛቻ፣ ስድብና ንቀት ባዘለ መልኩ አንድን የቤተ ክርስቲያን አገልጋይን በሃይማኖት ምክንያት ለማስፈራራትና ለመዛት ሙከራ አደረገ። ያ ተግባር ላይ አውጋዦች ለሕግ የሚራራ አንጀት ያላቸው ሰዎች፣ ባለህሊናዎች ድምፃቸው ምን ያህል ተሰማ? ጥያቄ ነው። በእርግጥ ይህ ሰው ታሰረ ተባለ። ወዲያው ግን እንዳልታሰረ የሚያረጋግጡ መረጃዎች ከቤተ ክርስቲያኑ አገልጋይ ጭምር ወጡ። የኢፌዴሪ መከላከያ ሰራዊት የተቋሙንና የሰራዊት ህልውናን ይጠብቅ ዘንድ ይህ ግለሰብ እንዲጠየቅ ዛቻ የደረሰበት አገልጋይና በእርሱ ምክንያትም የተጠለጠለችው ቅድስት ቤተ ክርስቲያንም ይቅርታ ትጠየቅ ዘንድ በርካቶች ቢጠብቁም ይህን መረጃ እስካጠናቀርንበት ጊዜ ድረስ ግን ተግባራዊ አልሆነም። ዛሬ የደመራ የመስቀል በዓል ላይ ሆነን ልንሉ የምንችለው ጉዳይ ግን አንድ ነው። ቤተ ክርስቲያን ከባድ አደጋ ላይ ናት፣ ከምንም በላይ የፖለቲካ ምርኮኛ የሆኑ ካድሬ ቄሶች፣ ካድሬ አባቶች እጅ ላይ ወድቃለችና ከካድሬዎች በላይ ከአፋኞች በላይ የሚሰጠው መግለጫ እጅግ አሳዛኝ አሳፋሪ ሆኖ ቀጥሏል። ከምንም በላይ ከአረንጓዴ፣ ቢጫ፣ ቀይ አርማ እንዳትለብሱ ከሚለውም ንግግር በላይ የእመቤታችንን ስዕል ይዛችሁ መስቀል አደባባይ ለዳመራ እንዳትሄዱ የሚለው የቤተ ክህነቱ ማሳሰቢያ የአባ ሕፃን መግለጫ በእጅጉ የሚያሳፍር በአደባባይ የተነገረ ንግግር ነው። የተከበራችሁ የአዲስ ኢንሳይደር ተከታታዮች በሐዘንም ሆነ በደስታ ውስጥ ሆናችሁ ይህንም በዓል እያከበራችሁ ላላችሁ መልካሙን ሁሉ እንመኝላችኋለን በቀጣይ በሌሎች መሰናዳዎች እንገናኛለን እስከዚያው ቻናላችንን ያልተቀላቀላችሁ ሰብስክራይብ እያደረጋችሁ ተቀላቀሉን ቪዲዮንም ላይክ በማለት እንድትጀምሩ ሐሳባችሁንም በኮመንት መስጫው ላይ እንድታጋሩን እንጠይቃለን መልካም በዓል መልካሙን ሁሉ ተመኘን